ጋማይስ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። እግዚአብሔሩ እግዚአብሔር ይመስገን። ሩታ እና ብርሽ እንግዲህ ዛሬ ቦሌ ሽኝት እየተደረገላቸው ነው። ዱባይ ደሞ የምትቀበላቸው ፊዮና እንደሆነች ሰምቻለሁ። ዳኒ አብሮ ይሄዳል አሉ። ይሳቅ ቀርቷል። ስለዚህ ዳኒ እንግዲህ ያው የድሮ ቸከሱ ስለሆነች የምታገበው ለዳኒ የሆነ ሙዚቃ እስከዛው መረጥ መረጥ አድርጉለት። ምን አይነት ሙዚቃ ይሆነዋል? ጥሪው ደርሶኛል፣ ሸጌ ሰርግሽ፣ ጥሪው ደርሶኛል። እንደምት የጥላውን ገሰሰ ስ እሱ ሙዚቃ ብንጋብዞ ሳይሻለ አይቀርም ብቻ ለጃን የሚሆን የውሽሚ ሙዚቃ ምረጡ። ስለዚህ እነዚህ ልጆች ሊሄዱ ነው። አመረሩ በቃ። ኦ ማይ ጋድ አመረራችሁ በቃ። በጣም ደስ ይላል። ከሄዳችሁ እኔ ደስ ይለኛል። ምክንያቱም ጓደኞች ስንት ቬሎ ገዝተው ስንት ቀሚስ ቀር ገዝተው ያሁሉ ነገር እንዲከስርባቸው አልፈልግም። የማዳምን ቁም ሳጥን ገላብጠው ገላብጠው እንዲከስርባቸው አልፈልግም። ስለዚህ በመምጣታቸው አም ቬሪ ሃፒ። ዞሮ ዞሮ ግን ሁሉም አይመጡ፣ የሚቀሩና የሚመጡ አሉ። ሀይሚን እዚህ ጋር ምን አመጣት ካላችሁ፣ ሀይሚዬ ያው ወደ ዱባይ አትመጣም፣ ግን ደግሞ ለመሸኘት ቦሌ ፒው ትላለች። እና የኔ ውዶች እስከዛው፣ ግን ሰብስክራይብ አድርጉ። ሲቀጥልና ሲቀጣጥል ደግሞ ፍቅርን የምትሳደቡት ሰዎች አያችሁ፣ በጠዋት አንዷ ጭቅጭቅ አርጋ ጽፋ ፍቅርን የድሮ ፎቶ አምጥታ ምናምን፣ እስኪዝባቸው አትጋጋጡ። እናንተ አትጋጋጡ፣ ያልበላችሁን አትከኩ። ፈጣሪ ሆይ ትግስቱን ስጠኝ። ሰው እናንተ ምን ምን ሆናችሁ ነው? ግን እሷ ምን አድርጋችሁ ነው? እንዴት ጸላት ያደረጋችኋል? የኔ ልዕልት፣ እነሱ ይሳደቡ አንቺ ደግሞ ወደፊት መጓዝ አለብሽ ብዬ አስባለው። እስከዛው ሰብስክራይብ አድርጉ። አሁን ከወሬው ይጀመርላችሁ፣ ወሬው ይጀመርላችሁ። እሺ፣ እነ ደመቀና እነ ደመቁ እንግዲህ ዱባይ ሊመጡ ነው አሉ። ቆረጧ አሉ። እናንተ አመራሩ፣ ኦ ማይጋድ ገና ዛሬ ያወሩትን ነገር ሲታገብሩ አየው። በፈጣሪ ስም ነገሩ አሁንም እንዳታምኑ ግን እንዳታምኑ፣ ምክንያቱም የሳ ካንስል ተደረገ ካሉ የእነሱም ካንስል ተደረገ ማለታቸው ስለማይቀር፣ ግን ደግሞ ግማሽ ግማሽ ፐርሰንት አለ። ምክንያቱም እኔ ጓደኞቼ ናችሁ እንግዲህ የማዳም ቆሞች ታውቃላችሁ። እኔ ለእናንተ ማልሆነው ነገር ጭንቅ ነው። በቃ ወይኔ ቢቀሩ እነዚህ ልጆች እንደው በቃ ሁሉ ነገር ገዝተው አስቤዛ በቃ እየቀራችሁ ነገር የለም አሉ። ወርቅ ምናምን ለስጦታ እና ይህ ሁሉ ነገር ገዝተው እንዴት ይቀራሉ? በጣም ግፍ ነው በእውነት ግፍ ነው። ስለዚህ እነዚህ ሰዎች ቢቀሩ እኔ ለእናንተ በጣም እያሰብኩ ነበር። ምክንያቱም ሽንት ቤት አጥበው ሽንት ቤት ሽንት ጠቢ የምትሉ ሰዎች እኔ እንደማ እናንተ አታጥበም፣ እንዲህ ቢሮ ላይ ተቀምጣችሁ ነው የምትወሉ አይደለም አንድ ወር ሁለት ወር ትሰራላችሁ፣ ከዛ ኢጃዛ ቤት ቁጭ ብላችሁ ቁርጥም አርጋችሁ ትበላላችሁ። እና ኢጃዛ ቤት ሁላችሁን አለን ሽንት ቤት አጣቢ ብትሉት ኦፍኮርስ፣ ድብን አድርጌ ነው ማጥበው። ምክንያቱም ለስራ ስለሆነ የመጣሁት ደግሞ የመጣውበትን አላማ ስላለ ሰርቼ መቀየር ስለሆነ በደንብ ነው ማጥበው። ገባሻ? ስራ አይናቅም። እና እናንተ አታጥሙኝ ነው ችግሩ። እኮ እኔ እኮ በጣም የሚገርመኝ ነገር እናንተ እያጠባችሁ ሌላ ጣቢ ስትሳደቡ አይ አይ፣ መከራችን እናንተ እንደው ዳገባን እኮና። ያን ሁሉ እንደዛ አድርገው ያጠራቀማትን ገንዘብ ቬሎ ገዝተው፣ መቼም ሰርግ ሲከድ ስጦታ ይሰጣል ታውቃላችሁ። ዱባይ ድረስ መጥተው ውጭ በዛባቸዋል ይባላል እና ቢያንስ አንዳንድ ሺህ ድርሃም ሊያጠፉ ስለሚችሉ በደንብ አሰባስበው ይዘው ስለሆነ እነዚህ ልጆች እንደዛ ደፋቅ ነው ብለው የገዟ ስጦታ እንዴት ትከስራለች ብዬ እንቅልፍ አጣው። ይገርማችኋል፣ እንቅልፍ አጣው። ስለዚህ ኤን ዜና ስሰማ እኔ በጣም ነው ደስ ያለኝ፣ ደስ ብሎኛል። እውነት ለመናገር ቁም ነገር፣ ቁም ነገር ደስ ብሎኛል። እኔ እየሰከሱን መስሎ እንዲዋሹን መስሎ ነው እኔ እነዚህ ልጆች የጠላዋቸው። በነገራችን ላይ ስለሚዋሹን ነው ሁሌ ይሰክሱናል። እንዲሆን እንዲሆን በኋላ ውሸት ከዛ ደግሞ ይሄን ይዘው ደግሞ ደጋፊ ተብዬዎች ውሸት ነው ስንል እኛ ለጥብ ከዛ በኋላ እኛ እና እነሱ አይጥና ድመት ሆነን ማለት ነው። እኔ ማንንም አልደግፍም፣ ብቻ ጥሩ የሰራ ሰው አበረታታለሁ፣ መጥፎ የሚሰራ ሰው ደግሞ እንዲሁ ሙድ ምናምን እንይዝበታለን ማለት ነው። ስለዚህ እነ ሙሽራዎቹ ማለት ነው። ስጠብቋችሁ የነበራችሁ ብዙ ልጆች ቤሎ ገዝተናል እያላችሁ ነበረ የኔ ውዶች። ለማንኛውም ተሳክቶላችኋል እና እንግዲህ ዛሬ ሊመጡ ነው ማለት ነው። ዛሬ ይመጣሉ፣ ቦሌ ሽኝት ይደረግላቸዋል፣ ቪዲዮ ታያላችሁ። ከዛ እዚህ ኤርፖርት ደግሞ እናንተ ነው የምትቀበላችሁ። ይውላችሁ እዛ ቤተሰብ ይሸኛቸዋል ደፋ ቀና ብሎ እዚህ ግን እናንተ ናችሁ ያላችሁ። ማን አላችኋቸው? እኔ የሚገርመኝ ነገር ዱባይ ኤርፖርት ተጨናንቋላሉ። ለምን ካላችሁ፣ ከአውሮፓ ከአሜሪካ፣ ከጃፓን መጥቷል አላሉ ሰርጉን ለመታደም ሰማን እኮ ሴትዮ ዛሬ። አረ፣ ምንድን ነው እንዲህ ዱባይ ኤርፖርት እኮ እንዳለ ጥልቅልቅ ብለዋል። በጣም ብዙ ሰው ነው አለች። ምንድን ነው ስትለኝ እንዲ፣ አረ፣ እኛ የኢትዮጵያውያኖች ሰርጋለ እና እነሱን ለመታደም በጣም የውጭ ዜጋዎች መጥተዋል እና የዓለም ሕዝብ ነው የሚከተላቸው ምናም ብዬ መለስኩ። ጎላ ምን ላርግ ብላችሁ ነው እናንተ እና ኤርፖርቱ ተጥለቅልቆ ይድላሉ። እንዲ እናንተ እናንተ ሄዳችሁ ዘውስጥ ትሰምጣላችኋሉ። በቃ ከአውሮፓ ከአሜሪካ ወይ መዳን ያለው እንዴ! እኮ እንዴት በየለሳቃይ እንዴት በየለሳቃ አሁን ሰው እንዴት እኔ እኔ እንጃ። በቃ ምንም ማለት አይቻልምና ዝርዝሩ መተው ተጥለቅልቋል አሉ እንግዲህ። ምን አገባኝ፣ የተወራውን ነው የማወራው። እንግዲህ እንዲሁ እንዲህ ነው ብዬ ባወራ እናንተ አታምኑ ትገለፍጣላችሁ። እና እንግዲህ እነሱ እንዳሉን ከሆነ ከአውሮፓ፣ ከአሜሪካ፣ ከጃፓን፣ በቃ ከዓለም ሀገራት ሁሉ ይመጣል አሉ። ከእስራኤል በቃ የሚቀር ሰው የለም አሉ። የውጭ ዜጋ ሁሉ ነው አሉ የሚመጣው። ኦ ማይ ጋድ እና እነሱ እያጥለቀለቁት ነው አሉ። ዞሮ ዞሮ ግን እናንተ ቀድማችሁ የመደም ቆሞች እውነቴን ነው ለእነሱ ዘርግ ዱባይ እንሄዳለን፣ አመት ሙሉ ቀጠሮ ይዛችሁ ተወዙዛችሁ፣ ተወዙዛችሁ እዚህ ሰርግ ቀራችሁ ማለት የሞት ሞት ነው ይላችሁ። ከአውሮፓ ከአሜሪካ የመጡት ሰዎች መንገድ ስለሚይዙባችሁ፣ እናንተ ስለምትሰምጡ ቀድማችሁ አሁን አሁን፣ ጧት ሄዱ፣ ጧት ሄዱ። እነሱ ማታ ነው የሚመጡ አይደለ? እነሱ ማታ ስለሚመጡ እናንተ አሁን ሄዱና ይዳም ያኔ አጠገባቸው በቃ የሚወርዱበት ካሆኑ ከዛ በኋላ አብራችሁ ፊትለፊት ለፊት ትቀረጻላችሁ። እውነቴን ነው። እና ደግሞ ቆንጆ ቆንጆ ልብስ ልበሱ አደራ። ልዬ ማዳምን ከንዶራ ለብሳችሁ ደግሞ እንዳትንዱ፣ ምንጉድ ናችሁ። እና ዞሮ ዞሮ ስትወዘወዙ ስትወዘወዙ እንግዲህ ተሳካ ተብሎ ሲመጡ፣ እንግዲህ እንዴት እንደሚያደርጉን እግዚኦ መሐረነ ክርስቶስ፣ ጢባራቸውና ጉራቸውን አየሁት። እነሱ አይደሉም የሚመጡ ሰዎች ሳይሆኑ እንትነን የሚሉት አሽቀባጭ ነን የሚሉት ማለት ነው። እግዚኦ መሐረነ ክርስቶስ፣ እንዲ ነው ሽንቴ ምሪንዳ ነው የሚሉት ሽንቴ ምሪንዳ ነው ጠጡልን፣ የሚሉን። እንግዲህ እኛ ምን እናደርጋለን? እንችለዋለን። በነገራችን ለኛ የሰው ደስታ የሚያስደስተን ሁሉም ሰው ማለት ነው አስተያየት የሚሰጣቸው ሰው በሙሉ ደስታቸው ያስደስተናል። እኔ ደስታቸው አስደስ በፊት በጣም ነው መወዳቸው። ግን ግን አሁን አሁን የሚሰሩት ነገር በጣም ይዘጋል፣ ይደብራል፣ ያስጠላል። ይሉንታቢስ ሆነዋል። የሚወጡበትን ነገር ረስተዋል። ተመልካች አከብሮ ምናምን በቃል የራሳቸውን እንትን ብቻ ነው የሚያደርጉት እና ዞሮ ዞሮ የሚመጡት ማልማ እንደሆነ ታውቃላችሁ። እያንዳንዲች ደግሞ ባላገኛለሁ ብለች ደግሞ እዛ ቧዥጂና ወንድ ብዙ አይመጣም ይገርማቸዋል። ሴት ሜሪ ጽጌ ፊዮና ደግሞ ዱባይ ነው የምትቀበላቸው። በቃ ሶስት ናቸው ሚዜዎቹ። ሜሪ ጽጌ በቃ ብዙ ሰው ነው ተብሎ ነበር፣ ግን ብዙ ሰው ለምን አልመጣም እንዳንላቸው ካንስል ተደርጓል ብለው ሰክሰውናል ማለት ነው። ስለዚህ የሚያመጡ ገንዘብ ገንዘብ ያላቸውንና ትኬት መቁረጥ የሚችሉትን ነው። ጽጌ ሜሪ ናቸው። ከዛ ፊዮና ዱባይ አለች። ፊዮና ተቀባይ ናት ዱባይ። ከዛ ከወንዶች ደግሞ ዳን ያለ አብረሽ ማርክ ማርክ ያው የሚዜ ይችላለሁ ስላለ ማርካ ላይ ከዛ ደግሞ የሆነ ሌላ ሰው ሊኖር ይችላል። በቃ ከዛ ውጭ ሌላ ማንም አይኖርም ማለት ነው። ባላገኛለሁ ብለሽ እያንዳንድሽ እንዳትቋምጭ። ዩቲዩበሮችን አፈቀርን ወደድን እያላችሁ በግላጭ አግኝቼ እንትን እላለሁ። አይሰራም፣ አይሰራም። አሁን ብዙ ሰዎችን አፈቀርን እያላችሁ ነበረ። አኗርን ስትሉ ነበር። ቤኪን ስትሉት ነበረ ማርክንም እንዲሁ ብላችኋል። አሁን ቸኮሌት ወይዛባችሁ ነው እንጂ የእንትናን ሹፌር ብላችኋል። አደራችሁ እንደ እንደ እንዱ እዛ በግላጭ አገኛለሁ ብላችሁ እንዳታዋረዱ። ለማንኛውም እኔ እናንተ ሂዱ ሂዱ። እናንተ ግን ደግሞ ስትሄዱ ኮስተርተር ኮስተርተር፣ ዝንጥ ብላችሁ ነው መሄድ እንጂ እንደው እንዲሁ ተዝረክርካችሁ እንዳትሄዱ። ያው እንዳታሰድቡን ብዬ ነው። ከአሁን በፊት ብዙ ነገር አድርጋችሁ አሰድባችሁ ነው አልታውቃላችሁም። እና ለማንኛውም ይመቻችሁ የኔ ወዶች፣ እንዳልኳችሁ ነው። ለዳኒ ሙዚቃውን እስከዛው እያዘጋጃችሁ። የማን ሙዚቃ ይሆንለት ሸጌ? የዛን ግሽሃ ጥሪው ደርሰውኛል። አሀ አይ ድምጽ የለኝም። በጣም ያሳዝናል። ብቻ የሆነ ሙዚቃ ለዳኒ ሻምረጡለት። ከዛ ውጪ ይመቻችሁ።